ሰላም ጤና ይስጥልኝ። ውድ የሶሎ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ሌተናል ጀነራል ታደሰ ወረደ የዞኖች ሹመት በእኛ ፍላጎት ካልፈፀመው እንታገለዋለን ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። የዞኖች ሹመት በቅርቡ እንዲጻፍ እየጠየቅን እንገኛለን። ሌተናል ጀነራል ታደሰ ወረደ ግን እያዘገየብን ይገኛል። ሌተናል ጀነራል ታደሰ ወረደ የዞኖች ሹመት በህወሓት ፍላጎት ካልፈጸመው እንደ ቀድሞው በአቶ ጌታቸው ረዳ ጊዜ አስተዳደር ላይ ያደረግነው ታግለን ጠልፈን እንጥለዋለን ሲሉ የህወሓት ጽፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ገልጿል ይላል ያገኘ ነው። መረጃ እንደሚታወቀው በቅርቡ የተቋቋመው በሌተና ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር አካታች የሚል ስያሜ ቢሰጠውም ሙሉ በሙሉ በነ ደብረጽዮን ገብረ ሚካኤልና ወይዘሮ ፈትለወርቅ ገብረ እግዚአብሔር የሚመራው ህገወጥ ጉባኤ ያካሄደው ህወሓት ተቆጣጥሮት ይገኛል። የህወሀት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስላቸው የፓርቲው መካከለኛ ና ከፍተኛ አመራሮች ጠየቁ በዶክተር ደብረጼን ገብረ ሚካኤል የሚመራው የህወሀት ጎራ መካከለኛ ና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትእዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያ ስምምነት መሰረት እንዲመለስለት ጠይቋል። እነዚህ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈው የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል የፓርቲው አመራሮች ይህን ያስተዋወቁት ከሐሙስ ሚያዚያ 23 ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትላንትና ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን፣ ሉዓላዊነታችን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል፣ ያለው ህወሓት በስብሰባ ላይ ባለፈው ነሐሴ ወር በተካሄደ አወዛጋቢ ህወሓት ጠቅላላ ጉባኤ የፓርቲው ሊቀመንበር ሆኖ በድጋሚ የተመረጡት ዶክተር ደብረፄን የምክትል ሊቀመንበርነት ቦታ የያዙት አቶ አማኔ ላሰፋ የፓርቲው ጽፈት ቤት ኃላፊነት የተረከቡት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ጨምሮ ሌሎች የፓርቲ ከፍተኛ አመራሮችም ተሳትፏል ተብሏል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ አስር ነጥብ የአቋም መግለጫ ካነሷቸውች ጉዳዮች አንዱ የህወሓት ህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት ሀምሳ ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቀሙት አመራሮቹ የፓርቲ እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸው ተናግረዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ በሚያደርገው ተደጋጋሚ ሙከራ እንደሚያወግዘውም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። የኢትዮጵያ ብሔራዊ የምርጫ ቦርድ ኃይልን መሰረት ባደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህወሓት ከፓርቲነት የሰረዘው በጥር 2013 ዓ.ም ነበር። ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረት በማድረግ ባለፈው ዓመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦታል። ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመፅና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 ዓ.ም በፓርላማ መጽደቁን ተከትሎ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የህወሓት የቀድሞው ህልውናውን ወደ ነበረበት የማይመልስ በመሆኑ እንደማይቀበለው የገለጸው በዶክተር ደብረ ደብረጽዮን የሚመራው ጎራ ጠቅላላ ጉባኤ በማካሄድ አመራሮች ምርጫ አካሂጃለሁ ብሏል። ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች ዕውቅና እንደማይሰጥ የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ለሶስት ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዶታል። ህወሓት ይህ ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት ሶስት ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰርዝም ቦርድ ማስታወቁ ይታወሳል። ህወሓት ግን የህወሓት ህጋዊ ሰውነት በፕሪቶሪያ ስምነት መሰረት ወደነበረበት እንዲመለስ እየጠየቀ ይገኛል። አንድ መቶ አስራ ስድስተኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር በዛሬው ዕለት በመስቀል አደባባይ ተካሄደ። አንድ መቶ አስራ ስድስተኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ከፍተኛ የመንግስታዊ ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በዛሬው ዕለት ሚያዝያ ሀያ ስድስት ሁለት ሺህ አስራ ሰባት ዓመተ ምህረት በመስቀል አደባባይ ተካሂዷል። በማጠቃለያ መርሃ ግብሩ ጠቅላይ ሚኒስተር ዶክተር አብይ አህመድ የኢትዮጵያን ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን ነው ሲሉ ገልጸዋል። እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን ነው ሲሉም ጠቅላይ ሚኒስትሩ አክለዋል። የኢትዮጵያን ብሔራዊ ጥቅም ሰላምና አንድነት የማረጋገጥ ስራ ከፖሊስ ሰራዊቱ እንደሚጠበቅ አስገንዝበው አንድ መሆን ከቻልን የኢትዮጵያ የግዛት አንድነትና ብልጽግና ማረጋገጥ እንችላለን ብለዋል። ጠቅላይ ሚኒስትሩ የጠላቶቻችን ፍላጎት እኛን መለየትና መበተን በመሆኑ የኛ ዓላማ ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋትና ከወንድም የጎረቤት ህዝቦች ጋር በጋራ መስራት ነው ሲሉም ገልጸዋል። ከዚያ ያለፈ ነገር ካለ እንደ አባቶቻችን በአርበኝነት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር ሁልጊዜ ስራችን ነው ሲሉ ለሰራዊቱ መልእክት አስተላልፈዋል። የኢትዮጵያን ሰላምና አንድነት የማይፈልጉ ኃይሎች በተለመደው መንገድ በክንዳችን ይፈርሳሉ ሲሉም አስጠንቅቀዋል። በደቡብ ሱዳን በሆስፒታልና በገበያ ቦታ በተፈጸመ የቦምብ ጥቃት ሰባት ሰዎች መገደላቸው ተገለጸ። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ ሰባት ሰዎች መገደላቸው አንድ ግብረሰናይ ድርጅት ገልጿል። ይህ ጥቃት የተፈጸመው ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ እንዳለው መሳሪያ የታጠቀች ሄሊኮፕተር በጆንጎሌ ግዛት ኦልድ ፉንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ በሙሉ ወድመዋል። ከዚያም ሰው አልባ አውሮፕላን ድሮን በአካባቢው ያለ የገበያ ስፍራ ላይ ቦምብ መጣሏን ኤምኤስኤፍ ገልጿል። ጥቃት የተፈጸመበት ሆስፒታሉ ከአንድ መቶ አስር ሺህ በላይ ህዝብ በሚኖርበት ፉንጋክ ግዛት የሚገኝ ብቸኛ ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መውደማቸውም ኤምኤስኤፍ ጨምሮ አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪ 20 ሰዎችን ለጉዳት የዳረገው ጥቃት ዓለም አቀፉን የሰብአዊ ህግ በግልጽ የጣሰ ብሎታል። የኤምኤስኤፍ ቃል አቀባይ ማማን ሙስጠፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የአይን ማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸው ለቢቢሲ ኒውስ አወር ፕሮግራም አስረድተዋል። ሆስፒታሉ በግልጽ የተሰቀለ መለያ ያለው መገኛ መለያችን በሁሉም ተፋላሚ ወገኖች አሳውቀናል። በመሆኑም ሆስፒታሉ የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበት ብለዋል ቃል አቀባዩ። ጥቃቱን በተመለከተ ቢቢሲ የሀገሪቷን የውጭ ጉዳይ ሚኒስቴር የጠየቀ ቢሆንም ወዲያውኑ ምላሽ አልተሰጠኝም ብለዋል። በቅርብ ሳምንታት ውስጥ በደቡብ ሱዳን የተባበሩት መንግስታት ተልዕኮ መሪ ኒኮላስ ሀይሶም ሀገሪቷ ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ ነው የምትገኘው ሲሉ አስጠንቅቀው ነበር። ይህ ስጋት የተፈጠረው በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ያለው መግባባት እየተባባሰ በመምጣቱ ነበር። ከቦምብ ጥቃቱ ቀደም ብሎ የሀገሪቷ ጦር አዛዥ ፖል ማጆክ ናንግ በርካታ ጀልባዎች ከተጠለፉ በኋላ የአጸፋ እርምጃ እንደሚወስዱ ዝተው ነበር። የጦር አዛዡ ለጥቃቱ ከምክትል ፕሬዚዳንቱ ማቻር ጋር ግንኙነት ያላቸው ታጣቂዎች ተጠያቂ ያደረጉ ሲሆን ማቻር ግን ለቀረበባቸው ክስ ምላሽ አልሰጡም። ማቻር በመጋቢት ወር ላይ አመጽ ለመቀስቀስ ሞክረዋል በሚል ከበርካታ አጋሮቻቸው ጋር ታስረው ነበር። በቅርቡም መንግስት ከማቻር ጋር የሚያብሩ ያላቸውን ግዛቶች ዘርዝረዋል። ይህም ሀገሪቷ ሁለት ትላልቅ ብሔረሰቦችን ወደ አሳተፈ ሌላ የእርስ በርስ ጦርነት ውስጥ ልትገባ ትችላለች የሚለውን ስጋት ጨምሮታል። ደቡብ ሱዳን ከሱዳን በመገንጠል ነጻነቷን ያገኘቱ እንደ አውሮፓውያን 2011 ነበር። ሆኖም ከሁለት ዓመታት በኋላ ፕሬዚዳንት ሳልቫኪር መፈንቅለ መንግስት ሙከራ አቀነባብረዋል በሚል ማቻርን ከምክትል ፕሬዚዳንትነት ማንሳታቸው ተከትሎ የእርስ በርስ ጦርነት ተቀስቅሷል። በሁለቱ መሪዎች ደጋፊዎች መካከል የተቀሰቀሰው ግጭት ለ400 ሺህ ሰዎች ሞት እና ከ2.5 ሚሊዮን በላይ ዜጎች መፈናቀል ምክንያት ሆነዋል። ከዚያም እንደ አውሮፓውያኑ 2018 የሰላም ስምምነት ላይ ደርሰው ሁለቱ ወገኖች የተሳተፉበት የአንድነት መንግስት ተቋቁሟል። በሰላም ስምምነቱ መሰረት ዲሞክራሲያዊ ምርጫ ተካሂዶ ዜጎች መሪያቸውን ይመርጣሉ ተብሎ ቢታሰብም እስካሁኑ በሀገሪቱ ምርጫ ተካሂዶ አያውቅም። ከዚህም በተጨማሪ ሁሉንም ሚሊሻዎች ወደ አንድ በማምጣትና አንድ የተባበረ ጦር ለመመስረት ታስቦ የነበረ ቢሆንም እንደታሰበው ሳይሆን ቀርተዋል። አሁንም በርካታ የታጠቁ ቡድኖች ለተለያዩ ፖለቲከኞች ታማኞች ናቸው። አሁን ላይ የተፈጠረው ቀውስ የተቀሳቀሰው ከወራት በፊት ሲሆን በእርስ በእርስ ጦርነቱ ወቅት ከማቻር ጋር ተሰልፎ የነበሩ ዋይት አርሚ ታጣቂዎች በላይኛው የናይል ግዛት ከሚገኙ ወታደሮች ጋር በመጋጨታቸውና በናስር የሚገኘውን የጦር ሰፈር ከወረሩ በኋላ ነበር። ከዚያም መጋቢት ወር ላይ ከጦር ሰፈር ወታደሮችን ለማስወጣት ስትሞክር የነበረች የተባበሩት መንግስታት ሄሊኮፕተር በጥይት ተመታ ከፍተኛ የጦር ጀነራሎችን ጨምሮ በርካታ ሰዎች ሞተዋል። የመብት ተሟጋች ቡድኖችም ጦሩ በሰላማዊ አካባቢዎች እና መሰረታዊ ልማቶች ላይ ጥቃት መፈጸሙን እንዲያቆም እየጠየቁም ይገኛሉ። መረጃው የቢቢሲ አማርኛ ነው። የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ምርጫ በመጪው ረቡዕ ይጀመራል። በቆየው የሮማ ካቶሊክ የርዕሰ ሊቃነ ጳጳሳት ምርጫ ሂደት መሰረት ካርዲናሎች እንደ አውሮፓውያን አቆጣጠር ከጉንበት 7 2025 ጀምሮ አዲሱን ዓለም አቀፍ የቤተክርስቲያኒቱ መሪ ለመምረጥ ሚስጥራዊ ስብሰባቸውን ኮንክሌቭ ይጀምራሉ። የቀድሞው ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ እንደ አውሮፓውያን አቆጣጠር ሚያዝያ 21 2025 ካረፉበት ጊዜ አንስቶ ካርዲናሎች በቫቲካን ከተማ ሲሰባሰቡ የቆዩ ቢሆንም ቀጣዩ ርዕሰ ሊቃነ ጳጳሳት ማን ሊሆን እንደሚችል የሚጠቁሙ ፍንጮች እንዳልተገኙ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 ሁኔታግል፣ የጋና ካርዲናል ፒተር ቱርክሰን፣ በኢየሩሳሌም የላቲን ፓትሪያርክ የሆኑት ፒር ባቲስታ ፒዛ ባላ፣ የጊኒ ካርዲናል ሮበርት ሳራ እና የቦሎኛው ሊቀ ጳጳስ ማቴ ኤዙፒ ግምት ከተሰጣቸው መካከል ሆነዋል። በዛሬ ዕለት የርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ መቃብር ለማየት በቅድስት ማርያም ቤተክርስቲያን የተገኙት የ44 ዓመቱ የሰው ሰራሽ ያስተውሎት ስፔሻሊስት ሪካርዶ ክሩዝ ከኤስያ ፊሊፒንስ ቀጣዩ ርዕሰ ሊቃነ ጳጳሳት እንደሚሆኑ ተስፋ እንደሚያደርጉ ጠቅሰው